ሰላም! እንደምናላቸው ውድ ተመልካቻችን። በዛሬሽታችን ስለ ኤሌክትሪክ ተሽከርካሪዎች ዳግም ሽያጭ በዋጋ በስፋት እናያለን። ከመረጃዎቹ ጋር አብሬያችን ቆየው የአውቶሞቲቭ ባለሙያ አዶኒ አብርሃኔ፣ መልካም ቆይታ። የአውቶሞቲቭ ኢንዱስትሪ ወደ ዘላቂነት ሲሸጋገር የኤሌክትሪክ ተሽከርካሪዎች ኢቪ በዓለም አቀፍ ገበያ ውስጥ ትልቁን ሚና ተጫውተዋል። ስለ አካባቢ ጉዳዮች ጠቀሜታ ግንዛቤ እየጨመረ በመምጣቱና በባትሪ ቴክኖሎጂ ውስጥ ያሉት እድገቶች የኢቪ ተፈላጊነት እየጨመረ ነው። ነገር ግን ከአሳሳቢ ጉዳዮች አንዱ የነዚህ መኪኖች የዳግም ሽያጭ ዋጋ ነው። አንደኛው የዳግም ሽያጭ ዋጋ መረዳት፣ የመጀመሪያው የዳግም ሽያጭ ዋጋ አንድ ተሽከርካሪ ከተገለገልንበት በኋላ ሊሸጥ የሚችለው ገንዘብ መጠን ይመለከታል። ለማንኛውም ተሽከርካሪ ኢቪውን ጨምሮ ሌሎቹንም የዳግም ሽያጭ ዋጋ እንደ ምርት ስም፣ የተመረተበት ሁኔታ፣ የመኪናው እርቀት፣ ባህሪያትና የገበያው ፍላጎት ባሉ የተለያዩ ሁኔታዎች ላይ ተጽዕኖ ይደረግበታል። ነገር ግን በቴክኖሎጂ መምጣትና የአውቶሞቲቭ ገበያ ፈጣን ለውጥ ለኢቪዎች የዳግም ሽያጭ ዋጋቸው ተለዋዋጭ ነው ሁለተኛው ደግሞ በኢቪ ሽያጭ ዋጋቸው ላይ ተጽዕኖ የሚያሳድሩ ነገሮች እንመልከት የመጀመሪያው የባትሪ ህይወት ወይም መበላሸት ማንኛውም ኢቪ ልብ ባትሪ እንደሆነ ይታወቃል ይህም በዳግም ሽያጭ ዋጋ ላይ ከፍተኛ ተጽዕኖ ያሳድራል ባትሪ ከጊዜ ወደ ጊዜ እየቀነሰ ይሄዳል ይህም የወሰን እና የአፈጻጸም መቀነስ ያስከትላል አብዛኞቹ የኤሌክትሪክ መኪና አምራቾች በተለምዶ ከስምንት እስከ አስር ዓመታት ለሚደርሱ ባትሪያቸው ዋስትና ይሰጣሉ ይህም ለአዳዲስ ባለቤቶች ረዥም እድሜን በተመለከተ የተወሰነ የአእምሮ ሰላም ይሰጣቸዋል። ገዢዎች የባትሪው እድሜ በቂ እንዳልሆነ ከተገነዘቡ ወይም የምትክ ወጪ ከመጠን በላይ የሚያወጡ ከሆነ የዳግም ሽያጭ ዋጋቸው ላይ አሉታዊ ተጽዕኖ ይኖረዋል። ሁለተኛው ደግሞ የቴክኖሎጂ እድገት ነው። የኤሌክትሪክ መኪና ዘርፍ ላይ ፈጣን የቴክኖሎጂ እድገት ልዩ ፈተናዎችን ፈጥሯል። አዳዲሶቹ ሞዴሎች የተሻለ የመንግስት ድጋፍ፣ ፈጣን የኃይል አሞላል ችሎታና፣ የተሻሻሉ ባህሪያትን የታጠቁ እንደ መሆናቸው መጠን የቆዩ ሞዴሎች በፍጥነት እንዳይሸጡ ስለሚያስችሉ የሽያጭ እሴቶቻቸው ላይ ተጽዕኖ ያሳድራሉ። የኢንፎርሜሽን ዘመን ተጠቃሚዎች በአዳዲስ ቴክኖሎጂዎች ላይ እንዲማሩም ያስችላቸዋል። ይህ ቆየት ያሉ ሞዴሎች በፍጥነት ያረጁ እንዲመስልም ሊያደርጋቸው ይችላል። ሌላኛው ደግሞ የምርት ስም ግንዛቤ የዳግም ሽያጭ ዋጋን ለመወሰን ወሳኝ ሚና ይጫወታል። እንደ ቴስላ፣ ኒሳን፣ ቼፍሮሌት ያሉ በኤቪ ገበያ ውስጥ ጥሩ ሪከርድ ያላቸው አውቶሞቢሎች በአጠቃላይ የምርት እውቅና ከሌሎች አዳዲስ ወደ ገበያው ከሚገቡ ተሽከርካሪዎች የበለጠ ጠንካራ የሽያጭ ዋጋ አላቸው። የገበያ ፍላጎት እንዲሁም በቀጥታ የሽያጭ ዋጋቸውም ይለካል። ይህም ያገለገሉ የሌ ተሽከርካሪዎች ፍላጎት እንዲጨምር ያስችላል። ይህን ዳግም ሽያጭ ላይ ዋጋቸውን ልዩነት ይኖረዋል። ሌላኛው ደግሞ የማበረታቻና የታክስ ተቅማጥሞች ናቸው። የመንግስት ማበረታቻና የግብር ተቅማጥሞች ለ ለአዳዲስ ኤሌክትሪክ ገዢዎች እንዲሁም በዳግም ሽያጭ ዋጋቸው ላይ ተጽዕኖ ሊያሳድሩ ይችላሉ። ብዙ ሀገሮች ለአዳዲስ ኤሌክትሪክ ገዢዎች ከፍተኛ የገንዘብ ማበረታቻ ይሰጣሉ። ይህም አዳዲስ ተሽከርካሪዎች ከአገልግሎት በፍጥነት እንዲገዙ ያነሳሳሉ። ምክንያቱም ገዢዎች በሚማድረግ ማበረታቻ ምክንያት አዲስ መኪኖች መምረጥ ይችላሉ። በአጠቃላይ የሌት መኪና መልሶ መሸጫ ዋጋቸውን ከነዳጅ ከሚሰሩ ሞዴሎች አንጻር መሸጫ ዋጋቸው ቢቀንስም፣ ይህ ላይ ካሉ ተጽዕኖዎች መካከል ለመኪናው የምናደርገው እንክብካቤ አንዱና ዋነኛው ነው። ለዛሬው ይችላል የቀረበ መረጃ ይሄን ይመስል ነበር። በቀጣይ ሌሎች ከመኪና ጋር ተገናኙ መረጃ እስከምንገናኝ ድረስ መልካም ሁሉ ተመኘ።